አግኝቶ ከአንቺ ጋር መኖር ነበር ፍላጎት ኢየሱስ ጋር ብትል ካለ እነዚህ ብሽቆች ወይኔቲ ነው። ቆይ እኔ ነኝ አንተ መብሸቅ ያለብን አንቺ ነሽ እና ደግሞ በሽቀሻል። እኔ ደግሞ ኪሳሬ በጣም ያናደኛል። ምን የከሰርነው ነገር አለ? እውነትም ጤነኛ አይደለሽም። አትስደበኝ። አልሳደብኩሽም እንደውም ለዚህ ንግግርሽ ብመታሽ ደሰዋለ ቆይ ለምን ግልጽ አድርገሽ አስገድኝ በጣም ደናኔ ምን ልታዘዝ ካፌ እኮ አይደለም የገባሁት ሚስቴን ነው ያገኘሁት ይኸውልህ ሚስት ካደለው ታዲያ ነው ቆይ ምን ይነሽ አሁን አላውቅም ቆይ ለካሌ ማን ልትድርለት ነው ትሁትን ወይስ ሄደን እኔ የፈለገው መርጦ ቢያገባ ደስ ይለኝ ሁለቱም ምን ይወጣላቸዋል? ታዲያ ሁለቱንም ያግባ እንዴ አንዳንድ ሰዎች ሁለት ቦታ መሆን ይችላል የኔ ልጅ ግን አይችልም ማንንም ትላንትና ትሁቴ ልብስ ለብሳ አስተው፣ አንቺን እንኳን አርስ ነገትሽ። እንዴ አንተን አስደንግጣሃለች እንዴ? እኔ ትልቅ ሰው ነኝ። ወልድ ማደርሳት ለብልግናሽ ግን ለቀት አድርጊለት። እሺ፣ አላርፍ ካሉ ደግሞ ኤደን ተብያዋን እቆልፋታለሁ። እኔ ደግሞ አንቺን እቆልፍሻለሁ። ራቱ ግን በጣም አሪፍ ነበር። ሰው ለማስቀናት ብለን ወተን አሪፍ ጊዜ አሳለፍን። ትሁት ራሱ እንዴት እንደምታምር መቼስ። ልብሱን ነው ኖር ብሎ የተቀበሉት? በጣም እንጂ እነሱ ራሱ ደነገጡ። እሷ ትረዳለች፣ ለሷ ይገባታል። አባዬ እንደ እንደውም፣ ሰጥቼ አለኝ ስለነገርኳት ደስ ብሎኛል። የማን ትዳር ተበጠብጦ የማን ይቀረል? ካሌብ ርግጠኛ ሆኖ ነው ነው የነገረኝ። ትውቴ እባክሽን ካዘንችኝ ነው ነሱን ንገሪኝ። ሁኔታው ማሰማሽው እኮ፣ ከቅርብ ጊዜ በኋላ ግን የተናነቅን አይመስልም። ጠብር ግፍ እንድልል ፈልጋ ነበር እንዴ? አልጠበቅኩ ግን ቢያንስ ስርዓት ይዘት ትኖራለህ ብዬ ነበር። የቤቱ ባለቤት ምንም ቢለኝ እታዘዛለሁ። ለአንተ ግን የቤቱ ባለቤት ልጅ ነኝ እኮ። ልጅ ነህ እንጂ እኮ ባለቤት አይደለም። ከዚህ በፊት ከባድ ነገሮችን አድርገህ ትችላለህ ተጠቀቅ በከባዱ እንዳልበቀለ አንተ ተነግረ ህይወት ትታደግልኝ ነበር። ብዙ ጊዜ ተበልቷል። ዋናው ነገር ማወቅሽ ነው። ሁሉንም ነገር በቀጥታ ባልነግርሽም ብዙ ብዬሽ ነበር እንደሚወድሽ ግን ዳትነሽ ባቋራጭ ቲናንና ዳኒት ለማብሸቅ በተለይ ደግሞ ቲናን ለማብሸቅ የተዘጋጀው የእራት ግብዣ ካሌብ አይኑን ከፍቶ ትሁትን እንደያትና ትሁት እንደዚህ ውብ ነች እንዴ? ብሎ ቁጭ ብሎ በእሷ እንዲገረም አድርጎታል። የካሌብ አባት ደግሞ ካሌብ እንደዚህ ሲናገር በፊትም ልጁ እንዲያገባ ይፈልግ ነበር። እናም አሁን እያሉ ያለው ከወደድካትና ከተመቸች ልዳርህ እያለው ይገኛል። ተመልካቾች ትዝ ካላችሁ በፊት ላይ ኤደንን ይድርላታል ብለን እያሰብን ነበር። አሁን ደግሞ ነገሮች የተገላቢጦሽ ይመስላሉ። የካሌብ አባት ትሑትን ሊድርለት ይችላል ማለት ነው። ትሁት እንደውም ዛሬ የካሌብ አባትን ስትለው የነበረው ቤተሰቦቼ ናፍቀውኛል፣ እዛ ደርሼ እመጣለሁ፣ አባቴም በጣም ናፍቆኛል በማለት ቀጠል አድርጋ የነገረችው ወላጅ አባቷ እሷ ትዳር እንድትይዝ ምን ያህል እንደሚፈልግና እሷ ወግ ማድረግ እንድታይ እነሱም ወግ ማድረግ እንዲያዩ አግብታ ማየት እንደሚፈልግ ምን ያህል እንደሚጓጓ ለካሌብ አባት ስትነግረው እንደዛ ከሆነ እኮ እኔም አባትሽ ነኝ እድርሽ፣ አለው ሥራ ካስፈለገሽ ሥራም አሠራሽ፣ አለው ትምህርትም ከፈለግሽ አስተምርሽ፣ አለው እያላት ይገኛል። ያው እሱ ከዚህ በፊት እሷ ያደረገችልን ትን ነገር ስለሚያስታውስና ስለሚያውቅ ነው። ከዚህ በፊት ብዙ ጊዜ ቲና የካሌብን አባት ለመግደል ስትሞክር ትሑት እዛ ቤት ባትኖር ኖሮ የቲና ዕቅዶች ይሳኩላት ነበር። የትሁት እዚያ ቤት መኖር የካሌብን አባትም ካሌብንም ከብዙ አደጋዎችና ችግሮች ጠብቆታል ለዛም ምላሽ ይመስላል የካሌብ አባት ካሌብን ሊድርላት ያሰበው ከሁሉም በላይ ደግሞ የሚያስገርመው ነገር ካሌብ ባለፈውም ኤደንን እድርልሃለሁ እሷ ልጅ በጣም ቆንጆ ነች ቀስ ብለህ ቅረባት ብሎ ሲያወረው ካሌብ ደንገጥ ብሎ ፈርቶ ነበር የካሌብ አባት ትሁት እንዴት ነች? ተመቸችህ እንዴ? ልዳርህ ወይ ሲለው እሱ ደንገጥ ብሏል ማለት ነው። ምክንያቱም ልጁ ይፈራል። አባቱ ነው ትንሽ ደፈር ያለው እንዲ እንዲ ላርግል በማለት መንገዱን እየጠረገለት ያለው። እንዲህ አይነት አባት ለሁላችን የሚስጠን። ኤደን ያው ስለ ሁለቱ ያለውን ነገር አውቃለች። ያወቀችውም ካሌብ ከነገራት በኋላ ነው። ካሌብ ቁጭ አድርጎ የቲናና የዳኒን ፍቅረኛ መሆን ያየውን ነገር እየነገራት መኝታ ክፍል ሁላ እንደያዛቸው እያስረዳት ይገኛል። ይህን ስሰማ ኤደን መጀመሪያ አካባቢ ላይ ደንገጥ ብላ ነበር እና ወደ ቤትም መጥታ የካሌብን አባት ጠይቃለች። ትሁትንም ጠይቃለች። የካሌብ አባት ከዚህ በፊትም አንዳንድ ንግግሮች ወይም ጨዋታዎች መሃል ጠቆም ሊያረጋት ፈልጎ ነበር። ነገሮችን ቀስ እያልሽ አጥኚ ቀስ እያልሽ ያሉትን ነገሮች ተመልከቻቸው ብሎ ነግሯት ነበር። ኤደን ግን ይህንን ነገር ልትረዳ አልቻለችም እና የካሌብ አባት ዛሬም ሲነግራት የነበረው እሱኑ ነው። ለምን አልነገራችሁኝም? ለምንስ ነው የደበቃችሁኝ? በማለት ብላ ስትጠይቅ እኔ እኮ ልጄ፣ በቀጥታ ልነግርሽ አልፈለግኩኝም በራስሽ መንገድ እንድደርሽበት ፈልጌ ነበር ለዛም ነው በንግግሮቼ በጨዋታዎቼ መካከል ጠቁም አድርጌ እንዲህ እንዲህ ብዬ አስረድችሽ ነበር በማለት በፊት ሲጠቁማት የነበረውን ነገር እየነገራት ይገኛል። ኤደን ትሑትንም ስትጠይቃት፣ ትሑትም ያየችውን እያንዳንዱን ነገር ነግራታለች። ነገር ግን ትሑት እዛ ጋር መሸምጠጥ ያልፈለገችው ነገር ያለውን እውነት ልታስረዳት ወይም ልትነግራት የፈለገችው ዳኒ ሌላ ሴት ቢደርብበትና የሰው ቤት ገብቶ የሰው ትዳር ቢበጠብጥም ይህን ሁሉ የሚያደርገው ለእሷ ብሎ እንደሆነና እሷንም ምን ያህል እንደሚያፈቅራትና እንደሚወዳት ነግራታለች ማለት ነው። ይህም ዳኒ ምን ያህል ፍቅር እንደያዘውና ከእሷ ጋር የመኖር ጉጉቱ ምን ያህል እንደሆነ የሚያሳየን ነገር ነው። እዛም ነው ማይከፈል መሥዋዕት እየከፈለ ያለው። ይሄ ደግሞ ወደፊት ስለማይታወቅ ትሁት ያለውን ነገር ስለነገረቻት እስፋም፣ ለጊዜው ዞር ልበል፣ ለጊዜው ልደበቅ። ምናልባት ብቻዋን ራሷን መክራና ራሷን ብቻዋን አስቀምጣ ዳኒ እስካሁን ያደረገላት ነገር በማሰብ ለእኔ ሲል ነው፣ ለእኔ ካለው ፍቅር የተነሳ ነው፣ እኔን ስለሚወደኝ ነው፣ ከኔ ጋር ለመኖር ስለጓጓ ነው በማለት ያለውን ነገር አመዛዝና ምናልባት ይቅርታ ልታረግለት እናም ደግሞ ከዳኒ ጋር አብረው ሊሆኑ ይችላሉ ተመልካቾቼ ወደፊት የሚሆነው ነገር አይታወቅም በእርግጥ አሁን ላይ ዳኒ ላይ በጣም ተናዳበታለች ለምንድን ነው እንደዚህ የሚያደርገው ለምንድን ነው የሰው ትዳር የሚያፈርሰው በማለት ራሷን ስትጠይቅ እናያለን ለዛም ነው ትሁትንም እንዲህ ብላ የጠየቀቻት ዳኒ ይሁሉ ነገር የሚያደርገው የሆነ ገንዘብ አግኝቶ ከአንቺ ጋር ለመኖር ጉጉት ስላለው ነው። ከዚህ በፊት ለትሑት ሲነግራት የነበረውን ነገር መልሳ ነግራታለች። ምናልባት ኤደን አሁን ወደ ቤት ተመልሳ ልደበቅ እያለች ነው። የሆነ ቦታም ተደብቃ ይህንን ነገር ቀስ ብላ ልታሰብበት ትችላለች። እናም ለተፈጠረው ነገር ይቅርታ አድርጋለት ከዜሮ ተነስተን የራሳችንን ነገር መስራት እንችላለን ብላ ለዳኒ ልትለው ትችላለች። እሷና ዳኒ አንድ ላይ ከሆኑ ደግሞ እዚህ ጋር አሁን የካሌብ አባት እየወራ እንደነበረው ትሁትን አሽርሃለሁ ወይም እድርሃለሁ ብሎታልና ለካሌብ ትሁትን ሊድርለት ይችላል ማለት ነው። ቤተሰብ ያው ይህን ሲሰማ ካሌብም ትንሽ ደንገጥ ብሎ ነበር። የራቱ ግብዣ ከተደረገ በኋላ እሱ ትሁትን የሚባንናት ወይም ከዚህ በፊት የሚያቃት ክችን ውስጥ የክችን ልብስ ለብሳ ሥራ ስትሰራ እንጂ እንደዚህ አበባ መስላ ጽድት ብላ ያማረ ልብስ ለብሳ ተሽቀርቅራ አይቷት ስለማያውቅ ያ ነገር አስደንግጦታልም አስደምሞታልም። ለዛም ነው ካሌብን የራት ግብዣው በጣም ጥሩ አጋጣሚ ነበር። ሰዎቹን እናብሽቃቸው ብለን እኛም አሪፍ ጊዜ አሳለፍን። ትሁት ደግሞ እንደዚህ ቆንጆ ነች እንዴ? እንዲህ ውብ ነች እንዴ? እንዲህ ያምርባታል እንዴ? በማለት ለካሌብ አባት ሲያወራ ትሁት እየሰማችው ነበር። ምክንያቱም ትሁት በሰዓቱ በር ላይ ነበረች። እናም ትሁት የሰማችው ነገር አስደንግጧታል። በምላሹ የካሌብ አባት እዛጋ እያለ ያለውን ራሷ በጆሮዋ ሰምታለች ማለት ነው፣ ከተመቸች ልዳርህ እንዴ የሚለውን ቃል ካሌብ መልስ ግን እዚህ ጋ አጓጊ ነበር። ለምንድነው የሚያጓጓው? አልሰማነውም። ስንገምት ግን ካሌብ አዎ ደስ ይለኛል እንደሚለው እርግጠኛ ነኝ። ስለዚህ እንዲህ ደግሞ ካለው ወደፊት የሁለቱን ጥምረት እናያለን ማለት ነው። በፊት ስለቲና ያለውን ነገር ከማውቁ በፊት ካሌብ እሷ ላይ ቁጣ ቁጣ ይለው ነበር። ምክንያቱም እሱ በዚህችኛ ፍቅር በሰዓቱ ታውረው ነበር። አሁን ግን በተገላቢጦሽ ትሁትን ሳይወዳት አይቀርም። ምክንያቱም አባቱን ለመጠበቅ የከፈለችውን መሥዋዕትነት ከተረዳ በኋላ አሁን ደግሞ ከዚህ ሁሉ ጊዜ በኋላ ውበቷን ማየትና ማድነቅ ጀምሯል ማለት ነው። በሌላ ጎን ደግሞ በሁለቱም ወንዶች ባህል መናናቅና መንጓጠጥ እየተፈጠረ ነው። ዳንያው ላይ ካሌብን እንደ በፊቱ አይፈራውም፣ እንደ በፊቱ አንገቱን ደፍቶ አያወራውም። ያው ካሌብ ያለውን ነገር ከሰማ በኋላ ዳኒ ከዛ ቤት እንዲወጣለት ደጋግሞ ይፈልግ ነበር። ዳኒ ደግሞ ገግሞ አልወጣም ብሎታል። ደረጃ ላይ በተገናኙ ሰዓት ከዚህ ቤት ውጣ ሲለው አባትህ ውጣ እስካላላይን ድረስ ከዚች ቤች ንቅንቅ አልላትም። አንተ አያገባህም፣ ባለመብት አባትህ እንጂ አንተ አይደለህም በማለት ከካሌብ ጋር እኩል አፍ ሲካፈቱ ነበር። ሶፋ ላይ እግር ሰቅሎ ሲያወራ ዳኒ በጣም ተናዶ ነበር። እግሩን ሰቅሎ ሶፋ ላይ ሲያየው ካሌብ በጣም ተናዶ ነበር። እኔ ራሱ እንደዚህ አልሆንም፣ በእኔ ቤት እንደዚህ የምትሆነው እኔ ራሱ እንዲሆኝ ያላቅም የተናናቅን አይመስልህም ወይ በማለት ለዳኒ ሲነግረው ዳኒም በቲቢት መልስ እና እንዳፈነድድልህ ወይም ጎንበስ እንድልልህ ነው ወይ መፈልገው በማለት እርስ በእርስ መንጓጠጥና ኩለኩል መለፋለፍ ጀምረዋል ማለት ነው። ለዚህ መናናቅ ያደረሳቸው ባለፈው አንገት ለአንገት የተናናቋት ፓርት ላይ ነው። ነገራችን ላይ አንገቱን ያነቀው ኤደንን ይቀማኛል በሚል ፍራቻ ነው። ዛሬ ደግሞ ቲና ያንን ነገር ስነግረው የካሌብ አባት ምናልባት አይታወቅም፣ ለካሌብ ሊድራት ይችላል ብላ ብትነግረው በጣም ተናዷል። እና ደግሞ እሷ ካሌብን ካገባች እኔ አልተዋትም አንገቷን አንቄ ነው ምገላት ስትል፣ ዳኒ በድንገት አምልጦት አንቺ እንደዛ ስታረጊ እኔ ደግሞ አንቄ ነው ምገልሽ በማለት መልሶላታል ማለት ነው በሰዓቱ ለእሷ ብለህ ለምንድነው እኔን የምገልም? ብላ ስታፋጠው እሱ ለማስቀየስ እኔን ጣጣ ውስጥ አትጨምሪኝ፣ በአንቺ ምክንያት የሆነ ነገር እንዲደርስብኝ አልፈልግም ማለት የአራዳ ልጅ ነገሩ አስቀይሶታል። ቴና ደግሞ ዛሬ መስመር ያለፉ ንግግሮችን የካሌብን አባት ስትናገረው ነበር። በተለይ ስለ ራቱ ቀንና ካሌብ ትሁትን አይቶ የደነገጠበትን ፓርት ሶት ጸጉር ያየውን ሰውዬ ራሱ አንተ ራሱ እሷን ስታይ ልብ ደንግጧል፣ በማለት ሰውየውን አፍረጥረጣ ዘርጥጠዋለች። ሽማግሌውም ዋጥ አርጎ አንቺ ባለጌ ንግግርሽን አስተካኪ፣ በማለት ተናግሯታል። እሷም ወዲያው ከርበት ብላ እኔ እኮ እንደዛ ለማለት ፈልጌ አይደለም፣ በማለት አስቀይሳለች። ኢና ማንን ለማን ነው ምድረው ብላ ስጠይቃው ወይስ ኤደንን ነው ለካሌብ የምድረው? እሱ የፈለገውን መርጦ ማግባት ይችላል። ካሌብ እንደ ተለያዩ ሰዎች አይደለም። አንዴ ሁለት ሴት ማግባት አይችልም በማለት እዛ ጋ ቲናን በነገር ሸንቆጥ ነከ አርጓት አልፏል ማለት ነው። ልጅቷ ግን የደነዘዘች ስለሆነች አልተረዳችውም። ሾር ነውን? ብትረዳ ኖሮ እንደ ደረሰባት እንደ ባነነባት ታውቅ ነበር። ምክንያቱም ሰውየው ስለ ዳኒና ስለ እሷ እየነገራት ነው በሌላ አማርኛ። እሷ ግን እያስጨነቃት ያለው ነገር እኔ እያለው ሰራተኛ እንዴት ራት ትበላለች? ወዶን በጣም ትወዳለች እና የሽማግሌውን ብልጠት ያየንበት ኤፕሶድ ነው። ስለነበረን ቆይታ አመሰግናለሁ። ፈንድቃ ነኝ። ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ ቪዲዮ ስለቅ ወዲያው ወዲያው እንዲደርሳችሁ ወዳችኋለሁ። ሰላማችሁ ይብዛ።